ሰላም ጤና ይስጥልን። ውድና የተከበራችሁ የፋሚሊ ቲዩብ ተከታታዮች በያላችሁበት ሰላማችሁ ብዙ ይበል። እንግዲህ እግዚአብሔር ፈቅዶና ወዶ አገራችን ገብተናል። አገሬ ከገባሁ በኋላ የመጀመሪያ ቪዲዮ እየሰራሁላችሁ ያለሁት እንግዲህ ማለት ነው። እናንተን በሰላም በጤና ለሀገራችሁ ለምድራችሁ ያብቃችሁ ላለውኝ፣ በጸሎት ለረዳችሁ፣ በሰላም ትዩ ብላችሁ መልካም ምኞት ለተመኛችሁልኝ ሁሉ ከልብ ምስጋናዬ ነው። ቤተሰብም በሙሉ በሰላም አግኝቻለሁ። በጣም ደስ ብሎኛል። የእኔ ደስታ የሚያስደስታችሁ ፈጣሪ አምላክ የደስታ ምንጭ የሆነው አምላክ ደስታችሁ እጥፍ ድርብ ያርግላችሁ እያልኩኝ እንግዲህ ዛሬ ደግሞ የመጣሁት አንድ መልእክት ላስተላልፍላችሁ ነው። እሱ ምንድን ነው? እንግዲህ ወደ ኢትዮጵያ ስንገባ ምን ያህል ኪሎ ነው ሻንጣ የሚፈቀድልን የሚለውን በቅደም ተከተል እንመለከታለን ማለት ነው። ያው በየሀገሩ ይለያያል። የሳውዲ፣ የዱባይ፣ የኩዌት የሁሉም ሀገር ይለያያል። ሆኖም ግን የትኬቱ ሁኔታም ይለያያል፣ የሀገሩ ሁኔታም ይለያያል። እኔ ምንኩ መሰላችሁ እኔ ክል ከመግባቴ 15 ቀን ቀደም ብላይ ገባች ልጅ ነበርሽ። ከዛው ከሳውዲ ነው ካለውበት ከሳውዲ ማለት ነውና 46 ኪሎ እና አስር ኪሎ ኦር ሰባት ኪሎ ደግሞ በትንሽዬ ሻንጣ በኤርፖርት ሁለት ኪሎ ደግሞ 2 ሻንጣ ደሞ 46 ኪሎ እንደሚፈቀር ነው የነገረችኝ። ብዙ ጓደኞችንም ጠይቄ አዎ እንደዛ ነው የሚፈቀደው። በእርግጥ የሚቆርጡ ትኬት ልዩነት አለው። ዘጠና ኪሎ የሚይዝም አለ ስድስት ኪሎ የሚይዝም አለ የሚል ነው ኢንፎርሜሽን የሰማሁት። እና እኔም ሻንጣ ሊገዛ ሲሄድ ሰውየውን በቃ ድራህን እንደዚህ እንደዚህ ብለውኛል፣ ስለዚህ እቃ ስላለኝ ካርጎም ስለማላረግ የአርባ ስድስት ኪሎን ቆረጥልኝ ነበር ያልኩትኝ እና እሱም በሰዓቱ ምንም ችግር የለም እሺ ነበር ያለኝ እና እኔ በቃ ሻንጣዬ አዘጋጅቼ ጨራርሻ ጨራረስኩኝ። ኪሎዬን ምንም አውቀው ታሪክ የለም። ከዛ አስራ አምስት ቀን ሲቀረው ነው ትኬት የቆረጠልኝ እና ትኬቱ በስልክ በዋትሳፕ ሲልክልኝ ሳየው ያው አረበኛ ነው። በጉግል ተረጎምኩት እና አንድ ጓደኛ የምላኩላትን አየችው ኪሎ የሚባል የለውም እዛ ላይ። መነሻ ሰዓት መድረሻ እና ኤርፖርት በአርባ ስምንት ደቂቃ ቀደም ብለን መግባት እንዳለብን፣ ይሄም ብቻ ነው ዝርዝር የሚዘረዝረው እና የኪሎ ነገር የለውም። ግራ ገባኝ እና ጠየኩትኝ ሰውየውን። ስጠይቀው ምንም ችግር የለም ከአርባ እስከ ሀምሳ ኪሎ ትችያለሽ የሚል ነው መልስ የሰጠኝ። ሆኖም ግን ውስጤ ሰላም አልነበረው። ምክንያቱም እንዴት ኪሎ ግዴታ ትኬት ላይ ኪሎ አለ። ነው የመጀመሪያ ጊዜ አይደለም፣ በረራ ሌላ ሀገርም ሰርቻለሁ። ትኬት ላይ ኪሎ አለ፣ ምን ያህል ኪሎ ይዘደ ምታልፍ እዛ ላይ መዘገባል። እና ውስጤ ሰላም አልነበረው። ምክንያቱም እዛ ጋር ብዙ ዕቃ አዘጋጅቻለሁ፣ ወይ ካርጎ አላረግኩም፣ አጉል ሊያደርገኝ ነው እና ቤት ውስጥ ልጅ ነበረች እና ጠየቅኳትኝ፣ እሷ ምንም እንደማታውቅና እንዴት ኪሎ የለም ትኬቱ ላይ በማለት እዛ ኤርፖርት የሚሰራ ልጅ አላቸው እና እሱን ደውለው ጠየቁት። እሱን ደውለው ሲጠይቁት ምን ጉድ እንደሆን ጎን በስተመጨረሻ ልንገራችሁ እንግዲህ ሰላሳ ኪሎ አርባ እና አምሳ ኪሎ ትይዣለች፣ ምንም ችግር የለም ያለው ሰውዬ። ሰላሳ ኪሎ ብቻ ነው የትኬቱ የተቆረጠው እና ፍላይ የሚል ነው ትኬቱ እና የንትን፣ የትኬት የምትቆርጡበት ካምፓኒዎች እንግዲህ የተለያዩ ናቸው። ያ ይመስለኛል እንጂ ሰባት መቶ ሰላሳ አምስት ብር ነው የታያቸው ትኬት የቆረጠው ከዛ ሰላሳ ኪሎ ብቻ ነው ቢል መልስ ሰጠ ሰው ልጁ ማለት ነው። ከዛ በቃ እንደ ብድን ያደረገኝ ነው ምላችሁ፣ ምክንያቱም እዛ ጋር ሁለት ትልቅ ሻንጣ አንድ ትንሽና ደግሞ እንዲሁም ደግሞ ትንሽ ቦርሳዎች ይዣለሁኝ እና እንዴት ነው አድርገው ያንን ነገር ከዛ ልይቷ በቃ በፍጹም እንደዚህማ ሊሆን አይችልም መፍትሄ ፍጠር ያልኳትኝ እስኪ ፎቶ አንሽና ላኪልኝ አላት። እና ፎቶ አንስታ ሻንጣ የላከችለት ይሄማ በጣም ብዙ ነው፣ አንዱ ብቻ ሰላሳ ኪሎ ይሆናል ሚል መልስ የሰጠው። ከዛ ሰውየውም እንደ አጋጣሚ እኔ ማክሰኞ ልበር፣ እሱ ቀድሞ ነው ሌላ ቦታ ሄደው። የሚገርማችሁ ና ማነው የሚሸኘኝለት? ልጆች ያድርሱሻል፣ ችግር የለም የኪሎስ ነገር ስለው እዛ ኤርፖርት የሚሰራልሽ ስላለ ምንም ችግር የለም። በቃ አንቺ ሻንጣሽን አስተካክለሽ ብቻ መ- መሄር ነው አለኝ ኦኬ ብዬ ሄደ እሱ። ከዛ ልጅቷ ከእንደገና ለልጁ ፎቶን አስታላከችለት ይሄማ በጭራሽ በጣም ብዙ ነው አለ እና ምን ማድረግ ይቻላል? እኔ አልኩትኝ ትኬታችሁ ይቃጠላል እንጂ ከዚህ እግሬንም አላነሳ። ምክንያቱም ኤርፖርት ሄጄ አምስት መቶ ስድስት መቶ ቢሉኝ ኬት ነው ማመጣው? በአሁኑ ሰዓት ላይ በዛ ላይ በማይረባ ደሞዝ ነው የምንሰራው እኛ፣ ኮንትራት ታውቃላችሁ እና በፍጹም አልኳት። ይፈልጉ ትኬቱ ይቃጠልለት አልሄድም አልኳት። ከዛ ከእንደገና ሰውዬው ጋር ደወለች። ሰውዬ እኔ ሰውዬ ጋር 25 ኪሎ ስታይ 25 ኪሎ በብር ወደ 320 ኦር 370 በሳውዲ ሪያል ማለት ነው። ከዛ እሱን ከፍላለሁ አለ። ከዛ እንግዲህ 65 ኪሎ ሆነ፣ ከሁለቱ ትንሽ የሃንግ ባንኮች ውጪ 65 ኪሎ ሆነ። ኪሎ ከዛ እንግዲህ 30 ኪሎ ሲሆን 35 ኪሎ አይተርፍም። 25 ኪሎ እሱ ቀፈለ። ከዛ ስንት ኪሎ ቀረ? 10 ኪሎ። ከዛ ትኬቱን ስታይ ደግሞ ወይ 20 ኪሎ ወይ 15 ኪሎ እንጂ 10 ኪሎ የለም። ከዛ ልጅቷ በቃ እግዚአብሔር ይስጣት የእውነት በነገራችን ላይ ሰዎች በጣም መልካም እግዚአብሔር ይባረካቸው። ያው ትንሽ አንድ ከቤት ውስጥ መቼም አንድ የሚረብሽ አይጠፋምና አንድ ወንድ ልጅ ነበር ትንሽ ያው ሱሰኛ ነገር ስላለ፣ በርግጥ እኔን ብቻ አይደለም ቤተሰብ ሙሉ ነው የሚረብሸውና ትንሽ እሱ ነው እንጂ ከዛ ውጭ ቤተሰቦች የእውነት እንደው አንድ ቀን እግዚአብሔር በሚያውቀው ኃይለኛ ቃል ተናግረኛ አታውቅም ሴትየዋ ምክንያቱም የሰውን መልካም ነገር በክፉም እንትን ማለት ጥሩ አይደለም እና ጥሩ ቤት ነበረ። ግን ያው መምጣት ያለብኝ ጉዳይ ስላለ እዚህ ጋር ልጆችም ስለነበሩኝ በሰዓቱ ደግሞ ትንሽም አንዳንድ ችግሮችም ስለነበሩ በራሴ በውስጤ በዛ ምክንያት ወደ ኢትዮጵያ መጥቻለሁ ማለት ነው። እና ከዛ ልጅቷ በቃ ምንም ችግር የለም ብላ ስታይ አስራ አምስት ኪሎ አለ በአስራ አምስት ኪሎ ትኬቱን ቆርጥሻለሁ ብላ ጠቅላላ ወደ አምስት መቶ ሀያ ምናምን ብር እንግዲህ ታያችሁ። በመጀመሪያ ገና እንደነገርኩት አርባ ስድስት ኪሎ ኦር ምናምን እንትን ወደ ሺ ሁለት መቶ ኦር ደግሞ አንድ ሺ ብር ነው አሉ ትኬት፣ እና ያን ሰባት መቶ ቆርጦ ሰላሳ ኪሎ ከሚያደርገው ሙሉ መጀመሪያ ቀድሜ ስለነገርኩት ትክክለኛ ትኬቱን ቆርጦልኝ ትክክለኛ ኪሎ አርጎልኝ ቢሆን ኖሮ አንደኛው እሱም እዛ ጋር ወጪ ያወጣም ነበር። አሁን እንግዲህ ወደ አምስት መቶ ምናምን ብር አስቡ። እኔ የፈለገ ነገር ይምጣ ብዬ እኔ ቆስታራ ባልል፣ አሁን እንደ ሌሎቹ ቢሆኑ ኖሮ አምስት መቶ ምናምን ብር እነሱ ነበር የሚከፍሉት። ይታያችሁ። አንዳንዴ በምትሰሩበት ቤት ስራችሁን አታጉዱ፣ ስራችሁን አትበድሉ እንጂ በማንነታችሁ በክብራችሁ ወይም ደግሞ ግዴታችሁን ከተወጣችሁ እነሱም ደግሞ ግዴታቸውን መወጣት እንዳለባቸው ማወቅ አለባችሁ። በዚህ ላይ አንዳንድ ጊዜ አሁን ብዙዎቹ ይፈራሉ አሁን እንደዚህ ነው ሲባል፣ በቃ ምናምን ብለው የሚሄዱ ልጆች አሉ። እኔ ግን ሲፈልግ ትኬት ይቃጠላል አልኩትኝ። ምክንያቱም እኔ አይደለም ጥፋተኛ። ቀድሜ ነግሬዋለሁ፣ እቃ አለኝ ስለዚህ አደራ ብየዋለው። ስህተቱ የራሱ ነው። ከእንደገና ያ ልይቷ በዛም በዛም ብላ እግዚአብሔር ይስጣት። ትኬቱ ተቆረጠ የኪሎ ከዛ በኋላ መድረህ መሄጃ ሲደርስ ኤርፖርት፣ ልጁ በስነስርዓት ሄዶ ሻት አስጠርዞ። ማለት ነው በስነ ስርዓት፣ ኪሎ እንትን እንደሚል ማለት እምቢ ይላሉ አይሉም የሚለው ያ። በእርግጥ ብር ተከፍሏቸዋል፣ ሁሉ ነገር አልቋል። ሁሉ ነገር አስተካክሎ እግዚአብሔር ይስጠው ሸኘኝላቸዋለሁ። እና ምን ልላችሁ ፈልጌ ነው አሁን አንዳንዴ የምንሰማቸው ኢንፎርሜሽኖች አሉ። እዛ ኤርፖርት ደግሞ የገጠመኝ የሻንጣ ነፃ ነው ለምሳሌ ትርፍ ቢመጣልሽም ሻንጣ ነፃ ነው የተባሉ ኢንፎርሜሽን፣ እንደዚህ አይነት ኢንፎርሜሽን የሚሰጣቸው ሰዎች አሉ። ሌላ ደግሞ እንዳልኳችሁ አንዷ 46 ኪሎ ሊፈቀድላት ይችላል አንዷ 50 ኪሎ አንዷ 60 ኪሎ እንደየ ትኬቱ ነው የሚለያየው። ስለዚህ ከሌ 46 ኪሎ ነው ያለችኝ 46 ኪሎ ነው ኪሌ ብላችሁ ዘና ብላችሁ አትቀመጡ። ምን ያህል ነው ትኬት የቆርጣችሁልኝ ኪሎ እንዴት ነው ብላችሁ መጀመሪያ ትኬቱ ሲቆረጥ ትኬቱ ሲመጣ መጠየቅ። ለምሳሌ ጊዜያችሁ ለመሄድ አንድ ወር ሲቀረው ሁለት ወር ሲቆረው አንዳንዱ አንዱ አራት ወርም ሲቀረው ነው ትኬት የሚቆርጡት ስለዚህ የትኬቱ መጠን ምን ያህል ነው? ቀድማችሁ መጠየቅ። ሻንጣችሁን ከማስተካከላችሁ በፊት ሬዲ መሆን መጠየቅ። ከደረሰ በኋላ ነገሮች እንዳይበላሹ እና እዚያ ኤርፖርትም ያገኘዋት ልጅ ሁለት ዓመት ነው ቤታቸው የሰራቸው እና የሚገርማችሁ፣ ማለት ነው እንደሚሄድ ታውቃለች፣ ታቃለች እቃዋን አዘጋጅታች። በእርግጥ ግን መቼ እንደምትሄድ የምታውቀው ታሪክ የለም። ና ማታ ላይ ከጓደኛ ጋር እያወራው ነው አለች። ና ነገ ጠዋት ትሄጫለሽ አለችኛል ሴትዮዋ መታ ማለት በቃ ቀሽ እናስተካክል። ነገ ትሄጃለሽ ብላ በጠዋት ማታ ነገረቻት። ጠዋት ነው እዛ የተገናኘ ነው ኤርፖርት ማለት ነው። እንግዲህ ይታያችሁ። ከዛ ኪሎ አመን ይመ ምን ይሆናል? እሷ ራሱ ወደ 450 ብር ነው የመጣባት ትርፍ ኪሎ። ይታያችሁ እንግዲህ እቺት ሁለት ዓመት አገልግላለች እነሱ ቤት። መልካም ባህሪ ነው ያላት ጥሩ ሰው ከጥሩ ግንኙነት ያለችው ልክ ያለቹ፣ ጸባያቸው ተቀያየረ። ይሄ የሁሉም ባህሪያቸው ነው በእርግጥ አንዳንዶቿ እንደዚህ ያደርጋሉ። ስልክ ስቴጅ ስ ባህሪያቸው ይቀያየራል እና ግን እግዚአብሔር የባረከው ልጅ ነው አለች ይዟት የመጣው እሱ ሁለት መቶ አምሳ ብር ከፈለ እሷ ሁለት መቶ ከፍላ አራት መቶ አምሳ ብር ጨራ ምክ እኔ ልጥለው ነበር ሁላ አለች። በቃ ግን አዳዲስ ልብሶች ናቸው አለች። ሁለተኛ ነገር ደግሞ ሌላም ሳልነግራችሁ አላልፈው በጭራሽ። በተለይ በተለይ ሰልባጅ ሰልባጅ ገዝታችሁ አትምጡ ወደ ኢትዮጵያ ምንም ነገር እውነት ነው የምላችሁ። ምንም ነገር ገዝታችሁ አትምጡ። በቃ ምንም የሆነ ወይ አሁን ማሽን ራሱ ንግዛ ብትሉ ቀረጡ ኦቨር ነው ኦቨር ነው ቀረጡ። ኢትዮጵያ ብትገዙት ይሻላል፣ እዛ ቀረጥ ላይ ከምታወጡ ኢትዮጵያ ብትገዙት። እቃ ሞልቷል ኢትዮጵያ። ምንም ብር ካለ ምንም የምታጡት ነገር የለም። እዚያ መታችሁ እናንተ አሁን 10 10 20 ሪያል ገዝታችሁ እዛ ኢትዮጵያ መታችሁ ብትሰጧቸው ማዳባ የቃላችሁን ሰልባጅ ገዝታ ሊመጣች ነው የሚሏችሁ እንጂ ቴንኪዩ ብሎ እንኳን አይቀበሏችሁም በጣም ጥንቃቄ አድርጉ እዚህ ላይ ከዛ ውጪ እና ኪሎዎቹ ላይ ጥንቃቄ አድርጉ በእኔ ደረሰ ያው በእናንተ እንዳይደርስ እንዳደርስ ብዬ ነው ምክንያቱም እኔ ከአንድ ሁለት ቦታ ጠይቄ 46 ወር እስከ 50 ኪሎ ትችያለሽ እስከ 7ቷ ኪሎ ነው የተባልኩትኝ እኔ ያን ኢንፎርሜሽን አይዤ ለሰውየው ነግሬው እሱም ኦኬ ብሎ በስተመጨረሻ ግን እንደዚህ አይነት ነገር ተሰራውላችኋለሁና ይሄን ነገር ጥንቃቄ አድርጉ እዶችዬ እንግዲህ እግዚአብሔር አምላክ በሰላም እና በጤና ለሀገራችሁ ለቤተሰቦቻችሁ በሰላም ያስገባችሁ ነው የምለው። ምክንያቱም ስደት በጣም ከባድ ነው። እድሜያችን በስደት ማለቅ የለበትም። በቃ ቆርጠን ወደ ሀገራችን መግባት። እዛም ብትኖሩ ግማሽ እንጀራ ነው፣ እዚህ ብትኖሩ ግማሽ እንጀራ የምትበሉት። ምንም የተለየ ነገር የለም። እውነት ነው የምላችሁ። አሁን አንዳንዶቻችን እዛ የለመድነው ኑሮ ይባላል በፍጹም እዛ ምንም የተለየ ነገር እኮ የለም። ምን አለ የተለየ ነገር? ምንም የተለየ ደልቷቸው እንኳን እኮ ደህና ሩዝ እንኳን ደህና ሩዝ የማይበሉ ስንት አሉ? በገንዘባቸው ገዝተው የሚበሉ ስንት አሉ? ስለዚህ ምንም ቢሆን ሀገርን የመሰለ ቢከፋም ቢለማም ከቤተሰብ የመሰለ ነገር የለም። በተለይ ደግሞ ሴቶች እውነት ለመነግራችሁ፣ እድሜያችሁ ከሄደ ወልዳችሁ ያልሄዳችሁ ትዳር የሌላችሁ ትዳር ኖሯችሁ ራሱ ልጅ ሳትወልዱ ከሄዳችሁ እድሜ ይሄዳል፣ ጉልበት ይደክማል። እዚህ መተሻ አመጠሽ እህ ብለሽ አይደለም ለመውለድ ማህፀንሽ፣ እንኳን ልጅ ለመሸከም በጣም ይከብዳል። ምክንያቱም እድሜ ከሄደ ማርገዝም አይቻልም። ብዙ ውጣ ወረዶች አሉ። ስለዚህ በእድሜያችሁ ተጠቀሙ። የሁል ጊዜ ምክሬ ነው፣ እውነት ነው የምላችሁ። የሁል ጊዜ ምክሬ ነው ይሄ። በእድሜያችሁ ተጠቀሙ። ህይወት ትላንትና ያሰባችሁ ዛሬ ላይ ላይሉ ይችላል። ስለዚህ በእድሜያችሁ ተጠቀሙ። አመሰርቼ ሁለት ዓመት ቆይችን ቆይችን ቋጥሬ ስትሉ ብሩም በረከት የለውም እድሜያችሁንም እዛ መጨረስ ነው። ስለዚህ የኢትዮጵያ ቀዳዳ አይደፈንም፣ የፈለገ አይደለም በወር በቀን ሚሊዮን ዶላር ብታገኘው የኢትዮጵያ ቀዳዳ በጭራሽ አይደፈንም። ስለዚህ ምንድን ነው የምታደርጉት? ወደ አገራችሁ ገብታችሁ እግዚአብሔር በፈቀደበት በየእምነታችሁ ፈጣሪያችሁን እየለመናችሁ ያላችሁን ነገር እግዚአብሔር ባርኮላችሁ በትንሽ ዛሬ የመጣሁት እንግዲህ ይችን መልእክት ላስተላልፍላችሁ ብዬ ነው። በጣም ነው ምወዳችሁ፣ በጣም ነው ማከብራችሁ። ፈጣሪ አምላክ በሰላምና በጤና ለሀገራችሁ አብቃችሁ። ላለውኝ እንግዲህ ለቻናላችሁ አዲስ ሲሆናችሁ ላይ ሰብስክራይብ እያደረጋችሁ አበረታቱን። እንግዲህ ያው ዶላሩንም ቆጠር ቆጠር እንድናደርገው እንግዲህ በርና ምናምን እያያችሁ እንግዲህ አበረታቱኝ ይላለሁ። በጣም ነው ምወዳችሁ። በሌላ ቪዲዮ እስከምንገናኝ ባይ ባይ።